ክብሮታይ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነ ሁለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ ጠቅላይ ሚኒስትሩ የኢትዮጵያ ሕዝብን ከድጋፍ ጠባቂነት ነጻ እያደረግኩት ነው ንግግራቸው ቀጥሏል። ሌሎች የሀገሪቱ ባለስልጣናት ደግሞ ከዚህ በተቃራኒው አቋማቸውን እያሳወቁ ነው። በዝርዝር የምንመለከተው ቀዳሚው መረጃችን ነው። የክልሉን አንድ ወረዳ ታጣቂዎች ሲቆጣጠሩ በርካታዎች መገደላቸው ተሰማ። ይህ እንዲህ እንዳለ ባለፉት ቀናት ብቻ በኦሮሚያና በቤኒሻንጉል ጉሙዝ ክልል አዋሳኝ አካባቢዎች ከ11000 በላይ ሰዎች በግጭት ሳቢያ መፈናቀላቸው ተነግሯል። በተመሳሳይ ከአዲስ አበባ ቅርብ ርቀት የውጭ ዜጋን ጨምሮ በርካታ ሰዎች ሲታገቱ፣ በኦሮሚያ የአርሲ ሀገረ ስብከት ደግሞ ግድያዎች እየተፈጸሙ ነው ብሏል። ይህንንም ጉዳይ ይዘናል። የከንቲባ አዳነች አቤቤ አስተዳደር በአዲስ አበባ ሰራዊት አስመረኳለሁ። ብልጽግና የሀገሩ ሰላም መግለጫን በሚያስነግርባት አዲስ አበባ ድሮን አምርች ያለው ሰራዊት አስመርቅያለሁ፣ ፍተሻ አድርጋለሁ ማለቱንም ቀጥሏል። ተጨማሪያለን። ለፕሬዝደንት ኢሳይያስ ኢሳያስ አፈወርቄ ደብዳቤ ተጻፈም። ደብዳቤው ባደረጉት ንግግር ላይ ከተጠቀሙት ኦሮሞማ የሚለው ቃል ጋር የተያያዘ ነው። እንመለከተዋለን። በኢትዮጵያ በዝንጀሮ ፈንጣጣ የተያዙ ሰዎች አዛ 18 ደረሰም። ከሳምንታት በፊት በሞያሌ የመጀመሪያው ተጠቂ ከተገኘ በኋላ ቁጥሩ እየጨመረም ይገኛል። ሌላኛው መረጃችን ነው፣ አሜሪካ በራሷና እስራኤል ላይ አነጣጥሯል ባለቻቸው ዓለም አቀፉ የጦር ወንጀለኞች ፍርድ ቤት ዳኞች ላይ ማዕቀብ ጣለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትሩ የኢትዮጵያ ሕዝብን ከድጋፍ ጠባቂነት ነጻ እያደረግኩት ነው ንግግራቸውን ቀጥሏል። ሌሎች የሀገሪቱ ባለስልጣናት ደግሞ ከዛ በተቃራኒው አቋማቸውን እያሳወቁ ነው። የኢትዮጵያ ሕዝብን ደጋግመው የወቀሱበት ማብራሪያቸውን በየእለቱ እያቀረቡ ያሉት ጠቅላይ ሚኒስትሩ ሰዋል ነቃል እንጂ እኛ እያበለጸግ ነው ነበር ላይ ናቸው እያስመዘገብነው ነው ያለነው እድገት ለውጥ አይደለም ሚራክል እንጂ ሲሉም ከትናንት በስቲያ ተናግረው ነበር። ትናንት ደግሞ የግብፅን ሶስት ጥፍ ስንዴ ማምረታቸውን ገልጸው መትረፍረፍ ማጋጠሙን ማስረድተው አሁን በኢትዮጵያ ውስጥ ያለው እርዳታ ፈላጊ ህዝብ አሃዝ 39 ሚሊዮን ብቻ ነውና አመስግኖኝ ሲሉ ተሰምቷል። ከዚህ በኋላ ባልቀጥልስ ከዚህ በላይ እድላለ እንዴ ሲሉ በማከል በ2013 ትናንትና ኢትዮጵያ 27 ሚሊዮን ገደማ ተረጅ ነበራት። 27 ሚሊዮን ገደማ በዚህ ዓመት ኢትዮጵያ 39 ሚሊዮን ብቻ ነው ተረጂ ያላት። 23 ሚሊዮን ነፃ ወጣ። 20 ሚሊዮን ተረጂ ነፃ ካወጣ በኋላ አንድ ሰው፣ አንድ ስርዓት፣ አንድ ፓርቲ ባይኖርስ ምን ችግር አለበት? ከዚህ በላይ ድላለን የብልጽግናው ፕሬዚደንት የስንዴ ቁጥሮችን በተመለከተ ዘ ኢኮኖሚስትን ጨምሮ በቅርቡ የተሳሳቱ ስለመሆናቸው የሳተላይት ምስሎችና የራሱን የመንግስት ሌሎች ዳታዎችን በማነጻጸሪያነት አቅርበው አሳይተዋል። የሆኖ ሆኖ ጠቅላይ ሚኒስትሩ ባልቀጥልስ ይህ በቂ ድል ነው በሚል ኢትዮጵያውያን ተረጂዎች አሃዛቸው 39 ሚሊዮን ብቻ ደረስኩት ያሉት ቁጥር ደግሞ የራሳቸው የየክልል አስተዳድሮች ከሚያወጡት አሃዝ ብቻ ጋር አይደለም የሚጣረሰው በኢትዮጵያ በዚህ መስክ ቅርንጫፍ ያላቸው ናቸው የተባበሩት መንግስታትና ሌሎች ተቋማት አሀዝ ጋር ጭምር እንጂ የመንግስታቱ ድርጅት 28.6 ሚሊዮን ሰዎች በኢትዮጵያም በዚህ ዓመት እርዳታ ያስፈልጋቸዋል ብሏል። የዓለም የምግብ ፕሮግራምም ከ20 ሚሊዮን በላይ ሰዎች እርዳታ እንደሚሹ ገልጾም ከ10 ሚሊዮን በላይ የሚሆኑት ደግሞ አስቸኳይ የሚባል ድጋፍ ጠባቂ ስለመሆናቸው ያብራራል። ጠቅላይ ሚኒስትሩን በደላሎቻቸው አማካኝነት የስንዴ መትረፍረፍ የሸለማቸው ፋኦ እንኳን በዚህ ዓመት መጀመሪያ አካባቢ ባወጣው ሪፖርቱ 15.8 ሚሊዮን ኢትዮጵያውያን ምግብ ያሻቸዋል ብሏል። የብልጽግናው ፕሬዝደንት ይህን ሁሉ እድገት የሚቃወሙብኝ ንቅል ምሁራን ናቸው ሲሉ ይገልጻሉ። የጠቅላይ ሚኒስትሩን ሚራክል ተአምር የሆነ እድገትን የሚጠይቀው ግን ህዝቡና ዓለም አቀፍ ተቋማት ብቻ አይደሉም። የራሳቸው ባለስልጣናትም ይህንን ሲናገሩ ተሰምቷል። ከሳምንታት በፊት ወደ ኬንያ ሄደው የነበሩት ርዕሰ መስተዳድር ሙስጠፋ መሐመድ አብይ ሚራክል ሰራሁበት ስለሚሉት ኢኮኖሚ ይህንን ተናግረው ነበርም። ሀገሩ ምንም የለውም፣ ጦርነት ውስጥ ገብቷል። ምንም መስራት አይቻልም። ገንዘብ የሚባል የለም፣ ምንም ገንዘብ የለም። ቶታሌ ላለፉት አራት ዓመታት ጦርነት ውስጥ ነው ያለ። ነው የኢትዮጵያ ብር በፊት የነበረው ዋጋና አሁን ያለውን ዋጋ እንዴት እንደወደቀም ታውቁታላችሁ

የክልሉን አንድ ወረዳ ታጣቂዎች ሲቆጣጠሩ በርካታዎች መገደላቸው ተሰማ። ይህ በእንዲህ እንዳለ ባለፉት ቀናት ብቻ በኦሮሚያና ቤንሻንጉል ጉምዝ ክልል አዋሳኝ አካባቢዎች በነበሩ ግጭቶች ከ11 ሺህ በላይ ሰዎች መፈናቀላቸው ተነግሯል። በተመሳሳይ ከአዲስ አበባ ቅርብ ርቀት የውጭ ዜጋን ጨምሮ በርካታ ሰዎች ታግተው መወሰዳቸው ሲነገር በኦሮሚያ የአርሲ ሀገረ ስብከት ደግሞ ግድያዎች እየተፈጸሙ ነው ብሏል። እነዚህ ሁሉ መረጃዎች የተሰራጩት እንግዲህ ሀገሪቱ ታሪካዊ ሰላም ላይ ናት የሚል ፕሮፓጋንዳ በስ ስልፋት በብልጽግናው በኩል እየተነገረ በሚገኝበት ወቅት ነው። ከፖሊስ ኮሚሽነሩ ደመላሽ ገብረ ሚካኤል እስከ መንግስት ቃል አቀባዩ ለገሰ ቱሉ፣ ከመከላከያ ሚኒስትሯ አይሻ መሐመድ እስከ ሰላም ሚኒስትሩ የብልጽግናው ሰዎች ሰሞንኛ ስብከታቸው ሰላሙ ተአምራዊ ነው የሚል ነው። በጣም ፍጹም ሰላማዊ ነው። ብዙ ቦታዎች ላይ ተንቀሳቅሰን አይተናል በእግራችን አጠቃላይ ሀገራችን የጸጥታ ሁኔታ በከፍተኛ ደረጃ ተሻሽሏል። አሁን ኢትዮጵያ ያለችበት የሰላም ሁኔታ ባለፉት ሰባት አመታት ይቅርና ባለፈው ወር ከነበረችውም በእጅጉ የተሻለ የሰላም ሁኔታ ነው። እነዚህ ንግግሮች በሚደረጉበት ተመሳሳይ ሰሞን ደግሞ ታጣቂዎች አንድ ወረዳን ተቆጣጠሩ፣ ካህናት ተገደሉ፣ የውጭ ሀገር ዜጋን ጨምሮ ሰዎች ታገቱ የሚለው መረጃ እየተሰራጨ ይገኛል። በቤንሻንጉል ጉሙዝ ክልል ቡለን ከተማ በተፈጸመ ጥቃት ቢያንስ አስር ሰዎች መገደላቸውን ነዋሪዎች ተናግረዋል። የመተከል ዞንና የቡለን ወረዳ አስተዳዳሪዎችም በከተማ ላይ በተፈጸመ ጥቃት የሰዎች ሕይወት መጥፋቱን ባንክ ቤትን ጨምሮ በተቋማት ላይ ዝርፊያና ጉዳት መድረሱን አረጋግጧል። ጥቃቱ በቡለን ከተማ ላይ የተሰነዘረው ትናንት ከንጋቱ 12 ሰዓት ገደማ ጀምሮ እንደሆነ ታውቋል። ለደህንነታቸው በመስጋት ስማቸው እንዳይገለጽ የጠየቁ ሶስት የቡለን ከተማ ኗሪዎች ጥቃቱ እስከ ረፋዱ አራት ሰዓት ገደማ ድረስ የቆየ እንደነበር አመልክቷል። አንድ ኗሪ ታጣቂዎቹ ክላሽና ብሬን የያዙ ነበሩ ያሏቸው ሲሆን በጥቃቱ አስር ሰዎች መገደላቸውን የባንክና ፖሊስ ጣቢያ መዘረፉን መስማታቸውንም ነው የገለጹት። በተያያዘ ባለፉት ቅናት በኦሮሚያና ቤንሻንጉል ጉሙዝ ክልሎች በተካሄዱ በትጥቅ የተደገፉ ግጭቶች ከ አንድ ሺህ በላይ ሰዎች መፈናቀላቸውን የአውሮፓ ኮሚሽን አንድ ተቋም አሳውቋል። ከኦሮሚያ ክልል ሳሲጋ ወረዳ ሀሮታ ቀበሌ ብቻ 5500 የሚሆኑ ነዋሪዎች በዚህ ግጭት ሳቢያ ከቀያቸው ተፈናቅለው በህንፃ ውስጥ ተጠለው ይገኛሉ ሲልም ተቋሙ ባወጣው መረጃ ላይ ገልጿል። በቤንሻንጉል ጉሙዝ ክልል ካማሹ ዞን ማንነታቸው ያልታወቁ ባላቸው ነገር ግን ከኦሮሚያ ክልል የተነሱ እንደሆነ በገለጻቸው ታጣቂዎች በፈጸሙት ጥቃት ሳቢያም ወደ 6000 የሚጠጉ ነዋሪዎች መፈናቀላቸውን አሳውቋል። ተፈናቃዮቹ በወረዳው በሚገኝ ቦታ መጠለላቸውንም ጠቁሟል። ይህ ብቻ ሳይሆን ከአዲስ አበባ 47 ኪሎ ሜትር ርቀት ላይ ከምትገኘው ጫንቻው ከተማ በቅርብ ርቀት ላይ ካለ ሶዮ ሃይላንድ ፋብሪካ የውጭ ሀገር ዜጋን ጨምሮ በርካታ ተብለው የሚጠሩ ሰራተኞች በታጣቂዎች ታግተው መወሰዳቸውን የአካባቢው ነዋሪዎችና የቤተሰብ ምንጮች ገልጿል። በኦሮሚያ አርሲ ሀገረ ስብከት ደግሞ ከሰሞኑ የጀጁ ወረዳ ቤተ ክህነት የኦርቶዶክስ ክርስቲያኖች ላይ ግድያዎች እየተፈጸሙ ነው ብሎም በአስቸኳ እንዲቆሙ የሚል ጥሪ አቅርቧል። በሀገሪቱ ያለው ነባራዊ ሁኔታ ይህ ቢሆንም የብልጽግናው ሰዎች ደግሞ ሀገሩ ታሪካዊ ሰላም ላይ ነው እያሉ ናቸው። የከንቲባ አዳነች አቤቤ አስተዳደር በቢያስተዳደር በአዲስ አበባ ሰራዊት አስመረኳልም። ብልጽግና የሀገሩ ሰላም መግለጫን በሚያስነግርበት አዲስ አበባ ድሮን አሰማርቻለሁ፣ ሰራዊት አስመርቅ፣ ያለው ፍተሻ አደረግኩ ማለቱን ቀጥሏል። በከተማ በዓላት በመጡ ቁጥር የድሮን ስምሪት አድርግ ያለሁ የሚለው የብልጽግናው መንግስት ከሰሞኑ ደግሞ በአዲስ አበባ ፖሊስ በኩል የከተማውን ሰላምና ጸጥታ ስጋት ላይ የሚጥሉ ወንጀለኞችን አስመልክቶ በደረሱ ጥቆማዎችና በጥናት በለየኋቸው የሰላምና ጸጥታ ስጋቶች ላይ እርምጃ ለመውሰድ ተጠርጣሪዎችንም ለመያዝ የሚያስችል የተጠናከረ ቁጥጥርና ፍተሻ ለማድረግ ተዘጋጅቻለሁ ይላል። ከዚህም ባሻገር በተለያዩ የሀገሪቱ አካባቢዎች ግጭቶች በተቀሰቀሱ ቁጥር በከተማ ስራትና ወከባ የተለመደ ሲሆን ለዚህ ጥቆማ የሚሰጡት ግን የሰላም ሰራዊት የሚል ስም የሰጣቸው አካላትን ማደራጀቱም የተለመደ ነው። ባለፈው አመት የወይዘሮ አዳነች አቤቤ አስተዳደር ከተማዋን የሚጠብቅ ግማሽ ሚሊየን ሰራዊት አቋቋሙ ሲላሳውቆም ነበር። እንዲህ ያሉ አደረጃጀቶች በሀገሪቱ የተለያዩ አካባቢዎች ጦርነቶች በሚቀሰቀሱበት ወቅት የጦርነቱ ማዕከላት የሆኑ ቦታዎች ተወላጆችን በማንነት እየለዩ ለማጎር መሳሪያ ሆኖ ስለማገልገሉም የተገኙ ተደጋጋሚ ማስረጃዎች ያሳያሉ። የሆነ ሆኖ ዛሬ ደግሞ የወይዘሮ አዳነች አቤቤ ፓራሚሊታሪ ተመርቋል ተብሏል። የከተማዋ ከንቲባ 2074 ፓራሚሊታሪ ኦፊሰሮችን አስመረኩም ሲሉ ተናግሯል። በከተማም በገጠርም ስርአቱ ሰራዊትን በተለያየ መንገድ ማሰልጠንና ማስመረቁንም ገፍቶበታል። ለፕሬዝደንት ኢሳያስ አፈወርቂ ደብዳቤ ተጻፈም። ደብዳቤው ባደረጉት ንግግር ላይ ከተጠቀሙት ኦሮሞማ የሚለው ቃል ጋር የተያያዘ ነው። የኤርትራው ፕሬዝደንት ከሰሞኑ ኦሮሞማ የሚለውን ቃል ጠቅሰው ያደረጉት ንግግር ሳምንታትን ያሳለፈ ቢሆንም አሁንም መነጋገሪያነቱ ግን እንደቀጠለ ነው። ኢሳያስ የብልጽግናው መንግስትን በወረፉበት ማብራሪያቸው ለጦርነት ምክንያት የሚያቀርቡት የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞማ አስተሳሰብ የኩሽና የሴም ግጭት የአፋር ህዝብና መሬት ለዚህ አጀንዳ በመጠቀም ጦርነትን በሰፊው ሲቀሰቅሱ ይውላሉ በማለት ነበር። ኦሮሞማ የሚለውን ቃል ፕሬዝደንቱ መጠቀማቸውን ተከትሎ መነጋገሪያ የሆኑ ሲሆን በተለይም ከኦሮሞ ፖለቲከኞች ዘንድ ምላሽ ሲሰጥበትም ሰንብቷል። አብዛኞቹ ምላሾች ደግሞ ኢሳያስ ኦሮሞ ማና የብልጽግና አገዛዝ የተለያዩ መሆናቸውን ቢገልጹም የፖለቲካ ሀሳቢ አድርገው ቃሉን ማቅረባቸው ግን ልክ አይደለም የሚሉም ናቸው። አሁን ደግሞ መቀመጫቸውን በሰሜን አሜሪካ አውሮ አውሮፓና አውስትራሊያ ያደረጉ የኦሮሞ ምሁራንና ባለሙያዎች የኤርትራው ፕሬዚደንት ኢሳያስ አፈወርቂ ንግግር የሚያወገዝ ደብዳቤ ጽፏል። በፈረንጆቹ ግንቦት 24 2025 የኤርትራ 34ኛ የነጻነት በዓል ላይ ባደረጉት ንግግር በኦሮሞ ማንነት ላይ በማተኮር ጥቃትን የሚሰነዝር ንግግር ማድረጉን ለማውገዝ እኛ በስም የፈረምነው የኦሮሞ ምሁራንና ባለሙያዎች ይህንን ደብዳቤ እንጽፍለታለን ብለዋል። የኢትዮጵያ የብልጽግና ፓርቲ ላይ ያነጣጠረ የሚመስለው ይህ ንግግሩ በኦሮሞ ማንነት ላይ ግልጽና ከባድ ጥቃት ፈጽሟል ያሉት ምሁራኑ የህዝቦችን ግንኙነት የሚያበላሽ ነው ሲሉ አክሏል። የኤርትራ ፖለቲካ ከቅርብ ዓመታት ወዲህ በያዘው ጤናማ ያልሆነ አካሄድ ምክንያት ከአራት ዓመታት በፊት ደብዳቤያችንን ጽፈንላችሁ ነበር ሲሉም ጠቅሷል። በዚህም መንግስቶ በሁለቱም በኩል ያሉ ህዝቦችን ከሚጎዱ ግልጽ ጣልቃ ገብነት እርምጃዎች እንዲቆጠብ ጠይቀን ነበር ያሉት ምሁራኑ እንዲያውም የኤርትራ ፖለቲካ በኦሮሞ ትግል ላይ ብቻ ሳይሆን በኦሮሞ ማንነት ላይ የሚያነጣጠረ ሆኗል ሲሉም የገለጹት ብልጽግና የኦሮሞ ህዝብን እያሰቃየ፣ እያሰረና እየገደለ ስለመሆኑም ገለልተኛ ተቋማት ጭምር ያረጋገጡት በሆነበት በዚህ ወቅት አገዛዙን ከኦሮሞ ማስተሳሰብ ጋር አገናኝቶ ማቅረቦ ተቀባይነት የለውም ሲሉም አስፍሯል። በኢትዮጵያ በዝንጀሮ ፈንጣጣ የተያዙ ሰዎች አሐዛ 18 ደረሰ። ከሳምንታት በፊት በሞያሌ የመጀመሪያው ተጠቂ ከተገኘ በኋላ ቁጥሩ እያሻቀበ ይገኛል። በሞያሌ ከተማ አስተዳደር ከሚገኙ በህመሙ መያዛቸው ከተጠረጠሩ ታማሚዎች መካከል በተወሰደ ናሙናም በኤምፖክስ ቫይረስ የተያዘ ሰው መገኘቱ ከዚህ በፊት ይፋ ተደርጎ ነበር። ቫይረሱ እንደተገኘበት የተረጋገጠው የ21 ቀን ዕድሜ ያለው ህጻን ልጅ ሲሆን እናቱ በተደረገው ቀጣይ ምርመራ ለቫይረሱ እንደተጋለጠች ለማረጋገጥ መቻሉም እንዲሁ ምርመራው ቀጥሎ ከኢትዮጵያ ህብረተሰብና ጤና ኢንስቲትዩት ጋር በመሆን የተጠናቀረው የጤና ሚኒስቴር መትሪያ ቤት ሪፖርት እንደሚያመለክተውም በኢትዮጵያ እስካሁን በዝንጀሮ ፈንጣጣ በሽታ መያዛቸው የተረጋገጡ ሰዎች አሀዝ 18 ደርሷል። መረጃው እስካሁን የተመዘገበው ሞት አንድ ብቻ መሆኑን የገለጸ ሲሆን በቫይረሱ ተይዘው በለይቶ ማቆያ ያሉ ሰዎች ቁጥር 15 መሆኑንም ጠቁሟል። ሁለት ሰዎች ከበሽታው ማገገማቸውን ያመለከተው የጤና ሚኒስቴር መረጃም በኢትዮጵያ በሽታው ከተነሳበት ጊዜ አንስቶ በአጠቃላይ የላብራቶሪ ምርመራ የተደረገው በስልሳ ሶስት ሰዎች ላይ መሆኑንም ይፋ አድርጓል። የአውሮፓ ኮሚሽን ሲቪል ፕሮቴክሽንና የሰብአዊ ረዴት ማስተባበሪያ ተቋም መረጃ ደግሞም በኢትዮጵያ የዝንጀሮ ፈንጣጣ ኤምፖክስ ምርመራ የሚካሄደው በሶስት የሀገሪቱ ከተሞች ነው፤ አዲስ አበባ፣ ሐዋሳና አዳማ ብሏል። ተቋሙ በሶስት ከተሞች ብቻ በሚሰጠው የላብራቶሪ ምርመራም የሎጂስቲክስ ችግር ፈተና እንደሆነም ነው የጠቁመው። አሜሪካ በራሷና እስራኤል ላይ አነጣጥሯል ባለቻቸው የዓለም አቀፉ ፍርድ ቤት ዳኞች ላይ ማዕቀብ ጣለች። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የዓለም አቀፉ የወንጀለኞች ፍርድ ቤት አራት ዳኞችን ያለ አግባብ እስራኤልና አሜሪካ ላይ በማነጣጠራቸው ማዕቀብ እንደሚጥሉባቸው አሳውቋል። ማዕቀቡ ዓለም አቀፉ ፍርድ ቤት ቢንያሚን ኔታንያሁን ጨምሮ የእስራኤል ከፍተኛ ባለስልጣናት በቁጥጥር ስር እንዲውሉ ላወጣው የእስር ማዝዣና አሜሪካ በአፍጋኒስታን ጦርነት ፈጽሟለች ለተባለው የጦር ወንጀል ምርመራ እንዲደረግ ማዘዙን ተከትሎ የሚጣል ነው። ዓለም አቀፉ ፍርድ ቤት ውስጥ ያሉት አራቱም ዳኞች ሁሉም ሴቶች ናቸው። አይሲሲ በአሜሪካ የተላለፈውን ውሳኔ በተመለከተም ማዕቀቡ ነፃነቱን በግልጽ የመጋፋት ሙከራ መሆኑን በመግለጽ በግልጽ እና በጽኑ እቃወሟለሁ ሲል ባወጣው መግለጫ አስፍሯል። በእቀባው ውሳኔ መሰረት ዳኞቹ አሜሪካ ያላቸው ንብረቶች ና ጥቅሞች በሙሉ ታግደው ለአሜሪካ ግምጃ ቤት እንዲገለጽ ያዛል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊ ሩቢዮ ና ፕሬዚደንት ዶናልድ ትረምፕ በፍርድ ቤቱ ላይ ማዕቀብ በመጣላቸው አመስግነው ለእስራኤል መብት ቆማቸዋል ሲሉ ተወድሷል። ሩቢዮ በመግለጫቸው ዳኞቹን በእስራኤልና በአሜሪካ ላይ ያነጣጠረ ህገወጥና መሰረተ ቢስ ድርጊቶች ላይ አተኩሯል ሲሉ ወንጀለው ነበር። እነዚህ አራት ግለሰቦች በአይሲሲ ህገወጥና መሰረተ ቢስ ድርጊቶች አሜሪካ ወይንም የቅርብ አጋራችን በሆነችው እስራኤል ላይ ያነጣጠሩ ናቸው በማለት ሩቢዮ አይሲሲን ፖለቲካዊ ሲሉ የገለጹት ሲሆን የአሜሪካና የአጋሮቿን ዜጎች ለመመርመር በሐሰት ውንጀላ ያልተገደበ ፍርድ ይጠቀማል ብሏል። ይህ አደገኛ እርምጃና ስልጣንን ያለአግባብ መጠቀም አሜሪካና የአጋሮቻችን እስራኤልን ጨምሮ ሉዓላዊነትና ብሔራዊ ደህንነትን ይጥሳልም ነው ያሉት። አይሲሲ በሰጠው ምላሽ ሙሉ በሙሉ ከሰራተኞቻችን ጎን እንቆማለን፣ እንደዚሁም ስራችን ሳይስተጓጎል ይቀጥላል ሲል አሳውቋል። ተጠያቂነት እንዲኖር በሚሰሩ ላይ ማነጣጠር በግጭት ውስጥ የሚገኙ ሰላማዊ ዜጎችን ለመርዳት ምንም አይፈይድም ሲልም ፍርድ ቤቱ ገልጿል። እነዚህ ማዕቀቦች የተጣሉት በተመረጡ ግለሰቦች ላይ ብቻ ሳይሆን ፍርድ ቤቱን በሚደግፉ ሁሉ ላይ ያነጣጠሩ ናቸው እንደዚሁም ጉዳያቸው ወደ ፍርድ ቤት ሚቀርቡ ሁሉም ንጹሐን ተጎጆች ላይ ያነጣጠረ ነው ብሎታል። አይሲሲ በዘር ማጥፋት፣ በሰብአዊነት ላይ በተፈጸሙ ወንጀሎችና በጦር ወንጀሎች ላይ ክስ የማቅረብ ስልጣን ያለው ዓለም አቀፋዊ ፍርድ ቤት ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን። ቸር ያሰማን።